ፍሮም ደ ቢግኒንግ ምንድ ከመነሻው ስንመጣ የሰው ልጅ በኃጢአት ወድቋል ምናምን ተጨማልቋል። ይህንን ግን ሊሰርዝ ወይም ደግሞ ይህንን የኃጢአት ቀንበር ሊሰብር መምጣት የነበረበት ክርስቶስ ነበር፣ ግዴታ ማለት ነው። ክርስቶስ ማናየው ለሚለው ጥያቄ ደግሞ ሰው ነብይ ቢሆን ነብይ እኮ አለ በምድራችን ሙሴም እኮ ነብይ ነበረ። ነቢያቶች እኮ አልፈዋል፣ በምድር ላይ አልፈዋል ግን ከወንድና ከሴት ፍቃድ ነው ነቢዮች የተወለዱት ክርስቶስን ለየት የሚያደርገው ከወንድ ፍቃድ አልተወለደም የተወለደው ከእግዚአብሔር ከአብ ፍቃድ ነው ሴት ልጅ ቤትኛውም አስተምሮት ቤትኛውም የጤና እንትን ብትሄድ ብቻዋን ልትወልድ አትችልም አይደለም ይሄ ሁላችን ኦቪየስ የምናውቀው ነው እና ግዴታ ክርስቶስ ካብ ወላለዱ ጀምሮ አምላክ መሆኑን የምታውቀው ካብ ወላለዱ ካብ ፈጣጠሩ ጀምሮ ነው። ፕላስ ደግሞ ክርስቶስ እኔ አምላክ ነኝ የሚል የባይብል ቨርስ የለም ምትል ከሆነ አለ፣ ባይብል ላይ። ሜይቢ አሁን ላይ አጀንዳ ኔጋ የለም ግን ላውጣልህ የምችላቸው ቃላ ጥቅሶች አሉ። ብዙ የባይብል ቨርስ ኢሳያስ ቅድም የነገርከኛል። ብዙ ጊዜ የእስልምና አስተምህሮቶች ጓደኞች የሚሉኝ እንዳልኩ ብዙ ቦታ ሲሄድ ማዳመጥ በጣም ወዳለው እና ሚነግሪ ምንድነው፣ የኢሳያስ መጽሐፍ ወደ አምላኬና፣ ማርያም ሄዳ ስትጠጋው አትንኪኝ ገና ነኝ፣ ወደ አባቴና ወደ አባትሽ ወደ አምላኬና ወደ አምላክሽ እስካርግ ድረስ ከሰው ጋር መነካካት እንደማይችል የነገራት የባይብል ቨርስ አለ። ኢሳያስ ላይ ነው አይ ቲንክ አይደል እሱ እና ዮሐንስ ነው ኢሳያስ ነው ኢሳያስ ነው። እና እሱ የባይብል ቨርስ ላይ ማለት ነው ዳይሬክት ያለው የተናገረው ነገር ከሙት መነሳቱን አንድ ፋክት ነው፣ ማረጋገጫ ነው። ገባህ? ይሄ አሁን እያወራ ያለው አካል ከሞት ተነስቶ ነው እያወራ ያለው። ከሞት ደግሞ የሰው ልጅ በፍጹም ሊነሳ አይችልም። ነቢያቶች ሞተዋል። መጥምቁ ዮሐንስ እኮ ተቀልቷል። እነ ሙሴ ምናምን እኮ ሞተዋል። ግን ደግሞ ከሞት የተነሳ የለም። ሜን ፖይንት ይሄ ነው። እንደዛ አላት እንኳን ካልከኝ፣ እንደዛ ያላት ከሞት ከተነሳ በኋላ ነው እዚ የመሞቱን የመሞቱ ዜና ሁላችንም እናውቃለን። የተራራው ቅድም እንዴት ነው፣ ማቴዎስ ላይ ነው፣ ማቴዎስ ነው ቅድም የተራራው ስብከት እያወራህ ነበረ። ሴጣን ሊፈትነው ኢየሱስ ክርስቶስ አርባ ቀንና አርባ ሌሊት የጾመበት ታይም ላይ ማለት ነው። እሱ አሁን እሱ የመሞቱ ታይም ላይ ነው። በቃ ይህቺ አርባ ቀንና አርባ አሁን በኦርቶዶክስ በብዛት የሚታወቀው የጾም ታይም ማለት ነው። እሱ እንዴት ነው ክርስቶስ የሚሞትበት ታይም ነው። እንደ ሞተ ፋክት ነው ማለት ነው። ማቴዎስን አንስተህልኝ። ከዛ በኋላ ከተራራው ስብከት በኋላ መጡ ወታደሮች ያዙት፣ ምናምን ብዙ ነገር አለ፣ ተገደለ። የሰው ልጅ ሁላችን የምናውቃለን። አሁን ቤተሰብ ውስጥ አያት፣ ቅድማ አያት ምናምን፣ ቅምቅም አያት፣ ቅድማ አታቃቸው ሞተዋል። ልታነሳቸው አሁን ላይ አትችልም፣ ሊነሱም ደግሞ አይችሉም። እና ነቢያቶች አሉ ግን ነቢያት ስለሆኑ ብቻ የተነሱ እንዴት ነው የተነሳ? የለም። ክርስቶስ በባህሪው አምላክ ስለሆነ እራሱ ባህሪው ሳይሆን ሰውነቱ ሁሉ ነገር አምላክ ስለሆነ ከሞት ተነስቷል። አንድ ሁለተኛ ነገር ማለት ይሄ አሁን ባይብል ቨርስ ብዙ መጥቀስ የምንችለው ነው እኔም አንተም እንጠቅሳለን፣ ችግር የለውም ለመጥቀሱ። ግን አንድ በደፈናው እንኳን ስነግረ ክርስቶስ ከሞት መነሳቱ አንድ ከሞት መነሳቱ አንዱ፣ ከድንግል ማርያም መጸነሱ ሁለት። አላዛር ቲንክ ዩ አላዛር እህቴ የአላዛርስ ብሎ ኮመንት እያደረገልኝ ነበር። የትኛው ነብይ ነው ሙታን ሲያስነሳ ያየኸው? ውድ ይበራል ላይ ነው፣ ግን በክርስቶስ ስም ይላል አይደለም፣ በስሙ ያመኑ ይላል። አላዛር አሁን ለምሳሌ ማን ነው ያስነሳ? ከአምላክ በቀር ስትንፋስ የሚሰጥ የለም። እናምናለን በዚያ እኔም አንተም እናምናለን። ስልጣኑ ማን ነው ነው ጥያቄው። ግን መነን ኢየሱስንም ያስነሳው እግዚአብሔር ነው። ይሄንንም ሰው አላዛርንም ሲያስነሳ ያስነሳው በእግዚአብሔር ፍቃድና በልመና ነው። ስለለመን ስለሰማኸኝ፣ አመሰግናሃለው ሁሌም እንደምትሰማኝ ያውቃለሁ ብሎ በፊቱ ስለነበሩት ሰዎችም ምስክርነትን ተናግሮ አላዛር ሆይ ተነሳሉ እና ነቢያት ደግሞ ለምሳሌ ያስነሳሉ ተነሳ አላዛር ሆይ ተነስ እኔ አንተ ቤት መጥቼ አንድ ነገር ልንገርህ የቤተሰብህ አካል ካልሆነ ወይ ደግሞ በጣም አክብረህኝ ካልሆነ በስተቀር መንገደኛ የሚያልፈው ምን ያለው ምናምን ከተቀመጥክበት ተነስ ስላለ አትነሳም አይደለም ኢቭን ኖርማል ሰው ያስነሱ አካላቶች እንዳሉ ታውቂያለሽ ግን ማርያም ክርስቶስን ስታገኘው የመግደላዊት ማርያም ሰጥቶን ማርያም እግሩ ስር ቁጭ ብላ ትማር የነበረው ማርያም ልክ ክርስቶስን ስታገኘው እኔ አንተ እንደምታስነሳው እምነት አለኝ ብለዋለች። በሰው ላይ እግዚአብሔር ነው እንጂ ቆይ ልነግርሽ። አበቃ፣ አሁን ከመጀመሪያው ጀምሮ ላሳይሽ የተናገርሻቸው ፖይንቶች አሉ መጀመሪያ ስላሴ ስላሴ የሚለው ነገር ፀሐይን መስለሽ ተናግረሻል። ይሄ ያው እናንተ ትላላችሁ እንጂ መጽሐፍ ላይ የመጀመሪያው ነገር ስላሴ የሚል ኮንሴፕት የሚሆን ገባኝ ገባኝ አንደርስታንድ አድርገሻል ግን ባይብል ቨርስን ለመናገር መጀመሪያ ማን ነው ምሳሌ ለማምጣት ቅድሚያ የሚቀድመው መረጃ ነው እና ባይብል ላይ ኢየሱስ ከስላሴዎች አካላት አንዱ ለመሆኑ ምንም መረጃ የለም። ኢቨን ስላሴ የሚል ነገርም የለም። ወርድ የወርዱ ጉዳይ አያጣለንም። ወርድ ኖረ አልኖረ ችግር የለም። ኦልሬዲ የለም ወርዱ እሱ አይደለም ግን፣ አስተምሮቱም የለም። በመጀመሪያ ደረጃ ባይብል ላይ አንድም ቦታ ስላሴን ያስተማረ ነብይም የለም። ስላሴ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የሚለውን ኮንሴፕት ያስተማረ አንድም ነብይ የሚልም አልነበረምም ማለት ነው። ወደፊትም አይኖርም። ይሄንን ባይብል በእርግጠኝነት መረጃ ካለ የምታመጩ ነገር እና ምናየው ይሆናል ማለት ነው። እዛ ላይ እናውራ መጀመሪያ ወይስ ያልሻቸውን ልጨርሳቸው? እሺ፣ ሌላኛው ከሞት ማስነሳት የሚለው ነገር፣ ከሞት ማስነሳት የነቢያት ባህሪ። ለምሳሌ ኤልሳ ከሞት አስነስቷል። ኤልሳ የሞተን ሰው አስነስቷል። ኤልያስም በተመሳሳይ ሌሎች ነቢያቶችም ይኖራሉ፣ ግን ሁለት ከጠቀስን በቂ ነው። ሰውንን አስነሳ። ኦኬ፣ ላሳይሽ መረጃ። አይ ኤልሳ ስለማላውቅ ነው ዩነት አዎ፣ አለ መረጃ፣ አለ መረጃ ከፈለግሽ አውጥቼ አሳይሻለሁ። እንዴ ነቢያቶች ከሞት ያስነሱ ነበር። ኢየሱስ ታዲያ ለምን አስነሳ ከተባለ ኢየሱስ አንደኛ ስልጣን ተሰጥቶታል። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ምን አለ? በሰማይና በምድር ስልጣን ተሰጠኝ፣ ብሏል ኢየሱስ። ስለዚህ ምን አለ ማቴዎስ ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ ብሎ አለቀ። በቃ ጨርሷል። እንደሰማሁ ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና፣ አለ። ስለዚህ በራሱ የሚያደርገው ነገር ምንም የለም። ካደረገም ቅድም እንዳለው አላዛርን ሲያስነሳው ስለሰማኸኝ፣ አመሰግናለሁ፣ ሁሌም እንደምትሰማኝ አውቃለሁ፣ አለ። ስለዚህ ያ ያደረገው በራሱ በራሱ ሳይሆን አምላክ እንዳዘዘው ነው። ሲጀመር ኢየሱስም አልተነሳም ራሱ እራሱ ሳይሆን የተነሳው አምላክ ነው ያስነሳው። ሐዋርያ ስራ ምዕራፍ አምስት ቁጥር ሰላሳ ላይ የአባቶቻችንን አምላክ ኢየሱስን አስነሳው ይላል። የአባቶቻችን አምላክ ሐዋርያ ስራ ምዕራፍ ሁለት ቁጥር ሰላሳ ሁለት ላይ ኢየሱስ እናንተ ሰቀላችሁ የገደላችሁትን ኢየሱስ እግዚአብሔር አስነሳው ይላል። ማን ያስነሳው? እግዚአብሔር እዛ ጋር የአባቶቻችን አምላክ ብሎ የጠቀሰው እዚህ ጋር ኢየሱስን ማስነሳቱ ግልጽ የሆነ አባቱ ማስንሳቱን ይናገራል። ማለት በራሱ ሳይሆን ሌላኛው። እስቲ ስላሴ ላይ እስቲ ክናርግና እስቲ አንቺን የምጠይቀሽ እኔ ቅድም ስናገር የነበረው የአንድ አምላክ ኮንሴፕትን ከማስተማር ውጪ የስላሴን ኮንሴፕት ያስተማረ አንድ ነብይ እስቲ ስጪ ከባይብል ላይ እንደው ምታቂ ከሆነ አንድ ነብይ ይሄ ነብይ ይኸው ስላሴን አስተምሯል የምትይበት እስቲ አንድ ጥቅስቃለን ስለ ለመንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ ነው የሚል እስቲ ኮንሴፕት ያስተማረ አንድ ነብይ ካለ እስቲ። አዎ፣ ቆይ ከክርስቶስ በፊት ክርስቶስ ላይ እንመጣለን፣ ክርስቶስ ላይ እንመጣለን። ከዛ በፊት አለ አንድ ነብይ ይኖራል፣ ግን ስለማላቅ ነው። ኦኬ እሺ፣ ችግር የለውም። እሱን ከመጣሽ እናያለን፣ ኢንሻአላህ እስቲ አሁን አንቺ የምታስቢው እና ኢየሱስ እኔ ሙስሊም ነኝ ለነገርሽ ምን ነው ኢንሻላ ስትል ያወቁት እንጂ ሙስሊም አልመሰልከኝም ከሙስሊም ውጪ ማን ነው ነብይ ነው ብሎ የሚያምን አልተሰቀለም ብዬ እየተከራከርኩሽ ነው አልተሰቀለም እስቲ እናውራ ቆይ እናውራ እስቲ ስላሴ ላይ እናውራ እና ከዚህ በኋላ ቀጥላለሁ። ስላሴ ስ ኢየሱስ ያስተማርበት አለ ብለሽ ነበረች። እስቲ አንድ ጥቅስ ነገር ምን ብለሽ ነበር? አሁን እኮ ግራ ገባኝ። ሙስሊም ስላሴን የሚያስረዳ አንድ ጥቅስ ንገረኝ። ማን ነው ነገር አለ። አይ ቲንክ ሆን ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለ ጥቅስ ጠቅሰሽልኝ ነበር። እዛ ላይ ምን አለ? ሂዱና በአቦ ወልድ መንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጠቅሰች ነበር አይደለ? በነገራችን ላይ ደስ የሚል ውይይት ነው የምታደርጊው እና በዚሁ ቀ እኔም ደስ ይለኛል እንደ አይነት ሰው ሳገኝ ዝም ብዬ ነው የማዳምጠው። እስቲ ይሄ ስላሴን ያስረዳል ብለሽ ታሚያለሽ? ምንን ቅርታ መጣሁን እንትና አልጠበቅኩም ሙስሊም ትሆናለ ብዬ። እሺ ምንድን ነበር ጥያቄ? ምን ጠብቀሽ ነበር? እኔም እንጃ። ማለት ስለ ባይብል ቨርስ ይሄን ያህል ቁርአን ታይማችሁ አልቆና፣ መጽሐፍ ቅዱስ ይሄን ያህል የምታነበው ማለት ይቅርታ፣ ጥያቄ ነው። ቁርአን ጨርሰን እናነባለን። ቁርአንም እናነባለን፣ ሁለቱንም እናነባለን። እኔ ለምሳሌ አባቴ ኦንሊ ጂሰስ ነውና፣ በዛ ምክንያት ነው ማለት ነው። ያን ምክንያት የምራሱ። እሺ፣ እስቲ አሁን ይሄ ጥቅስ ኢየሱስን አምላክ ያደርገዋል ብለሽ ኦር ከስላሴ አንዱ ነው ብለሽ ሊያሳምን የሚችል አንድ ጥቅስ አንድ ነገር አለ? ኮንሴፕት ወልድ ማለት እኮ መወለድ ማለት ባይብል ላይ ምን አለ መሰለሽ መዝሙረ ዳዊት ምዕራፍ ዘጠና አንድ ቁጥር ሁለት ላይ ተራሮች ሳይወለዱ ይላል። ምን ማለት ነው? ተራሮች ሳይወለዱ ማለት ነው። ስለዚህ መወለድ ማለት መፈጠር በሚለው ይመጣል። ስለዚህ ኢየሱስ እግዚአብሔር አንተ ልጅ እኔ ዛሬ ወለድኩ ሲለው በዳዊት ከተማ ስለተወለደው ኢየሱስ ነው። ተግባባ። በዳዊት ከተማ የተወለደ ኢየሱስ አለ። የተወለደ ደግሞ ከሴት ነው የተወለደው። ገላትያ አራት አራት ላይ እሱም ከሴት የተወለደውን ልጁ ላካ አለ። ስለዚህ የተወለደው ከሴት ነው፣ እናቱም ማርያም ነች። ተግባባል። ስለዚህ መወለድ ማለት መፈጠር መሆኑን ከተስማማን ኢየሱስ ከስላሴዎቹ አንዱ ነው ለሚለው እስቲ አንድ መረጃ ምናልባት እዚሁ ላይ እንዳያንቁም እና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው ሲል እስቲ ምንድን ነው ለማለት የፈለገው ጌታ መሆኑን ማስረጃ ነው አንተ የፈለግ እሺ እሱን ካልሽ እሺ ስጭኝ ስ ጌታ ጌታ መሆኑ እኮ ቀደም ነገርኩሽ እየሱስ ጌታ ነው ሲባል አይደለም አለለምን ጌታ ነው ጌታ ነው ስትይኝ ጌታ ነው አይደለም አለለሽም ግን ጌትነቱ የባህሪ ነው የጸጋ ነው ነው ምልሽ? ምክንያቱም ጌታ አደረገኝ ተብሎ የተነገረላቸው ብዙ ሌሎች ነቢያቶች፣ ለምሳሌ ማንን ልጥቀስልሽ መሰለሽ፣ ለምሳሌ ዮሴፍ ዮሴፍ። ኦሪት ዘፍጥረት ምራፍ 45 ቁጥር 3 ላይ በግብጽ ምድር ላይ እግዚአብሔር ጌታ አደረገኝ ይላል። ማን ያደረገው? እግዚአብሔር። ኢየሱስንስ ማን ነው ጌታ ያደረገው ከተባለ ቀደም ኦሪት ላይ ኦሪት ዘፍጥረት ምራፍ 45 ቁጥር 3 ላይ ምን አለ እግዚአብሔር በግብፅ ምድር ላይ ጌታ አደረገኝ ይላል ማን ያደረገው እግዚአብሔር ኢየሱስንስ ማን ነው ጌታ ያደረገው ስንል እግዚአብሔር ነው ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ጌታም ክርስቶስ እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ ይወቃል ስለዚህ እግዚአብሔር ኢየሱስን ጌታም አድርጎታል ክርስቶስም አድርጎታል ስለዚህ ጌትነቱ የሹመት ነው ስንል በምክንያት ነው በሹመት ያገኘው ነው እንጂ በራሱ ጌታ ሆኖ አይደለም በራሱ ጌትነት ያለውማ አብ ነው በራሱ ጌትነት ያለው የማይሻር ጌትነት ያለው አብ ነው። ለዛ ነው ኢየሱስ የሚሻር ጌትነት እንዳለው ሲናገር አንደኛ ቆሮንቶ ሁለት አንደኛ ቆሮንቶስ ይመስለኛል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 29 ላይ እስቲ ላም በግለሽ ይሄንን ጥቅስ ማለት ነው። ላም በግለሽ አንደኛ ቆሮንቶስ ላይ የሚገርም ጥቅስ አለና እንዲህ ይላል። ተመልከች ምን እንደሚል የዋለኛው ጠላት የሚሻረው ሞት ነው። ሁሉም ከእግሩ በታች አስገዝቶለታልና አለ። ምዕራፍ 15 ምዕራፍ 15 ሁሉ ሁሉ ከእግሩ በታች አስገዝቶለታልና፣ ነገር ግን ሁሉ ተገዝቷል ሲል ሁሉን ካስገዛለት በቀር መሆኑ ግልጽ ነው አለ። ሁሉን ያስገዛለት አብ ልባል ሁሉ ይገዛለት አለ። ኢየሱስ ግን ሁሉን ካስገዛለት በቀር ነው አለ። ስለዚህ ከዛ መጨረሻ ላይ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። ስለዚህ ኢየሱስ ራሱ ሁሉን ላስገዛለት ይገዛል። ሁሉን ያስገዛለት ደግሞ አብ ነው። እግዚአብሔር የሚገዛም አይደለም፣ የሚገዛ የሚገዛ እንጂ